እስከመጣን ድረስ ሁላችንም አንድ ላይ ነው የምንሄደው፣ ግን የምትሄደው ለሰራበታችሁ ስለሆነ ነው። የማወቅ መብት ያላችሁ ሁላችሁም። አንቺ የተለየ የማወቅ መብት አይጠበቅብሽም። ሩታላፋስ ከየማችን ምን ናችሁ? ይሄን ያህል ያስጨነቃችሁ ለምንድን ነው ማለት ነው? አዲስ አበባ ቢሆን ችግር የለውም ሌላ ቦታ መኖር ነው የምፈልገው።

የተነሰውበት ምክንያት ምንድነው? እኔ ከዚህ ቤት ልወጣ ነው። ማለት ያው አብረን ነው የመጣነው፣ ሁላችንም እንደምታዩት ከኢትዮጵያ ወደዚህ አብረን መጥተናል። እና እዚህ በነበረን ቆይታ አሪፍ ቆይታ ነበረን። እዚህ ቤት የነበረን ነገር እንዳይነቁብኝ ነው። ምንድነው ዛሬ የተፈጠረው ነገር? እኔ ከዚህ ቤት ልወጣ ነው። የምወጣበት ምክንያት ሌላ ቦታ ምን ወደ ጀምር ነው ማለት እስከምንመለስ ጊዜ እዚህ ቤት አልኖርም። ለምን ካላችሁኝ ያው መርሱን ቀስ ብዬ መልስላችኋለሁ ወይ ደግሞ በቀጣይ ቪዲዮዎች ታዩታላችሁ። ወጥቼ ሌላ ቦታ መኖር የፈለግኩበት ወይ ደግሞ ሌላ ቦታ መሄድ የፈለግኩበትን ምክንያት ከቪዲዮ ትረዳላችሁ። እዚህ ጋር ካሉ ጓደኞች ጋር ምናምን ተቀያይሜ ምናምን አለመወጠው ግዴታ ሌላ ቦታ መኖር አለብኝ። ምክንያቱም ሁላችንም ከሀገራችን ከወጣን በኋላ እዚህ እያሳለፍን ያለ ነው ሞመንቶች አሉ፣ እዚህ የምናሳልፋቸው ቀናቶች አሉ ምናምን ምናምን እና ከዛ በተለየ ደግሞ ጥሩ ጊዜዎችን የተሻሉ ነገሮችን የተሻለ ላይፍን ለማሳለፍ ከሌላ ሰው ጋር መሆን አለብኝ። ይበጥ ዱባይን አጣጥሚያት ዱባይ ላይ ጥሩ ጊዜ አሳልፌ ዱባይ ላይ የማይረሳ ታይሞችን አሳልፌ መመለስ ፈልጋለሁ። ያንን ከነሱ ጋር ወይ ደግሞ እዚህ ካሉት ማድረግ አልችልም፣ ግዴታ ሌላ ቦታ መሄድ አለብኝ ማለት ነው። አቃለውም፣ ልገምቱ እንደምትችሉ መገመት አይከብደኝም። ነገር ግን የገመታችሁትን እውነት ይሆናል ወይም ደግሞ ያልገመታችሁትም ነገር ሊሆን ይችላል፣ መጨረሻ ላይ የምታገኙት ነገር። ግን ያው ጥሩ ታይም ማሳለፍ እፈልጋለሁ። ከሆኑ ሰው ና እዚህ የሚኖር ሰው ጋር ነው መሄደው እዚህም እንደዚህ ብዬ ሁሉ ነገር ገልጬ አልነግራችሁም አሁን ላይ ነገር ግን ልቀስቅሳቸው እና ልሰናበታቸው። ምክንያቱም ተነስተው ሲያጡ ሌላ ነገር ፊል እንዳያደርጉ ሌላ ነገር እንዳይሰማቸው፣ ተቀስቅሻቸው ተሰናብቻቸው ነው የምወጣው። በእርግጠኝነት የኔን መሄድ የኔን መውጣት አይፈልጉትም። ምክንያቱም አብረን እንደመጣን አብረን እንመለሳለን ብለው ነው ሁሉ የሚያሰቡትና ይህ ነገር በድንገት የተፈጠረ ነገር ነው በእኔም እንደዚያ አቅጄ አይደለም የመጣሁት አንዳንድ ነገሮች የጀመርኳቸው ነገር ቢኖሩም ኢትዮጵያ እያለሁ ግን እዚህ ከመጣሁ በኋላ ከእነሱ ተለይቼ የሌላ ቦታ ለመኖር አስቤ አላቅም። ነገር ግን አሁን ግዴታ እንደዛ ሆኗል። ቢፈቅዱ ባይፈቅዱም፣ ደስተኛ ቢያረጋቸውም ደስተኛ ባያደርጋቸውም መሄድ የግድ ነው። እንግዲህ እናንተ አብራችን ተከትላችሁ ትሄዳላችሁ ከእነሱ መሀል ምናልባት እኔን እዚህ መቆየት ወይ ደግሞ አለመውጣት ኔ የሚፈልጉ ሰዎችም አሉ። በጣም ፍላጎት ብቻ ደግሞ ምንም የሚያመጣው ነገር የለም። መፈላለግም የሚባሉ ነገሮች አሉና እና ሁሌም ልባችን ወደሚጠራም ወይ ደግሞ ልባችን ወደ አስደስተን ነገር ነው መሄድ ያለብንና መሄድን መርጫ አለው ነ እንቀስቀሳቸው የሚፈጠረውን ነገር አብረና ያለን ተከታይ

ጸጌ፣ አንድ ተነሱ፣ ውጡ። የማንኮስ ፍርስ ነገር አንድ አረፍ ብለና ነው። አብርሃም ሩታ፣ አብርሽ፣ ሌሎች አረሰረሱ። ዳኒ፣ ምንድን ነው አንተ? በቃ አንተ ካልተኛ ሰው አይተኛም? ያማል እንዴ

አንተ በይቅርታ ነው የምትለው? በይቅርታ፣ በር ለቁም ነገር ነው የፈለግኳችሁ። ገባህ? ለመሄድ እኮ እችላለሁ፣ ነገር ግን እንደ ጓደኛ ነው ብዙ ምን መሰላችሁ፣ አሁን የማደርገው ወይም ደግሞ ይህን ሻንቴጅ የሚወጣበት ምክንያት ማናችሁም አስከፍታችሁ ወይ ተከፍቼባችሁ አዘኝባችሁ አይደለም። ገባችሁ፣ መሄድ ስላለብኝ ነው የምሄድ። ሮጣሌላ ቦታ ነው ጀምረ ነው እኮ እስከምንመለስ እኔ ሌላ ቦታ እኖራለሁ፣ እናንተ ደግሞ ትኖራላችሁ። ከዛ ስንመለስ በፍቅር በሰላም ተጫወተ ምንብላ ከማናችሁም ቀጣለሁ። መጀመሪያ እኮ እንዳልኩት ማለት ነው ማንም ሰው አስከፍቶኝ ወይ ከማንም ሰው ጋር ተጋጭቼ አይደለም የምሄደው፣ የምወጣበት የራሴ ምክንያት ስላለ ይላል። ለምንድን ነው የምትወጣው? ምንድን ነው የተፈጠረው? የተፈጠረውን ነገር ለምን አትነግረንም? ምንድን ነው የሆንክ ጊዜ ልጅስ ታውሳላችሁ? ምንድን ነው የምን ጊዜ ነው ማለት ለምን ደማ አትነግረን? ይሄ ይሄ ስለሆነ በዚህ ምክንያት ነው የምሄደው፣ ለምን አትል ሊሆልሽ እኔ የሚሄድበት ምክንያት ከእናንተ ጋር የሚገናኝ አይደለም። ማናችሁም ማስቀየማቹ፣ ማናችሁም በድላችሁ ነው ነው ይገባኛል። ይሳቅ እኮ ይው አሁን ማድረግ የነበረብኝ እዚህ ቁጭልን ከምንከራከር ዝም ብዬ ሞታል

ማንም ሄደ እንዲነሳ እኮ አይደለም እኔ ዝም ብዬ አንድ ላይ እስከመጣን ድረስ ሁላችንም አንድ ላይ ነው። ዝም መጀመሪያ የመጀመሪያው ምክንያት ከማናችሁም ጋር የት ነው? እዚሁ ዱባይ እኮ የት ነው? ሌላ ቦታ ነው መኖር ፈልጋለሁ። ለትንሽ ጊዜ ሌላ ቦታ ነው የምኖረው። ከዛ ወደ አዲስ አበባ ስንመለስ አብሪያችሁ እመለሳለሁ። ለምን? ምን እዛ መኖር ያለብኝ ምክንያት አለኝ። እዚህ ግሩፕ ነን ሁላችንም፣ የራሳችን ነገር አለ ምናምን ምናምን። ነገር ግን እኔ ደግሞ መኖርም ያለብኝ ከሌላ ሰው ጋር ሌላ ቦታ ነው፣ ከሌላ ሰው ጋር ሰማይን ስመለስ እኮ አብሬያችሁ ነው የምመለሰው። አሁን መኖር ስላለኝ ነው። ነገር መጣ ነው አይደለም። በቃ ስንመለስ ከ15 ቀን በኋላ እና ወደ እናንተ እመጣለሁ። ዳኒ፣ ከማን ጋር ነው የምትሄደው? ቦታ ጊዜው ሲደርስ ያላልሽ

የማወቅ መብት ያላችሁ ሁላችሁ፣ ማቼ የተለየ የማወቅ መብት አይጠበቅብሽም። አልገባኝም። እሺ ሴትም ከሆነ እኔ አላውቅም። ሴትም ከሆነ ትምጣ። በቃ ማንም ትምጣም ትቅርም፣ ወይ ደግሞ የሆነ ሰው ይምጣ እያልኩኝ አይደለም። ችግር የለም። እዛ ሂጅ፣ ይኖራለሁ። እዚህ የሚመጣ ሰው የለም ጣ

ማታ አብረን ነበርን ይሄንን ሀሳብ አላነሳኸውም አሁን ሲነጋ ነው የመጣልህ ሀሳብ አይደለም እኮ እሺ አሁን የምትሄድበትን ፍላጎትህ ምንድን ነው ለምንድን ነው የምትሄደው እኛ ምን አጎደልንብህ ከእኛ አጣኸው ምናልባት ወይም እኛ ነው የተቀየምከን ነገር ካለ ግልፅ አድርገህ ንገረን ካስቀየምን ይቅርታ እንጠይቃለን ከዛ ውጪ ግን የምትሄድበት ነገር እም ሳይጎንድብህ ከሆነ መሄዱ እኔ እና አልታየኝም። ገባህ? አሁን በጠዋት ተመስተህ እን አልታዘጋጅ አለው ሊሄድ ነው ምናምን ምን ደስ የሚል እንትን። ስለዚህ አሁን አንተ ፍላጎተ ምንድን ነው? ነገር ካለ የትኛውም ማንም ሰው ሲከተል እኔ ምንም መጀመሪያ ያልኩት ነው። አንተ አቆ ማንም ሰው አስቀይሞኝ ከማናችሁ ጋር ተከፋፍቻ አይደለም የሚሄደው፣ ቅድም ማለት ነው ምግቡን አሞቂልኝ ስትለኝ በእንደዚህ አይነት ትንሽ ነገሮች

ሁሉም ሰው እየተረዳ ያለ አንተ፣ ቀስ ብለህ አንተ አገባሽ። በቃ እኔ ወደ አዲስ አበባ ስንመልስ ምኖር የትም አትሄድም? አንድ ነገር እንዳው የትም አትሄድም እሺ? አዎ ሰው ሆት

ምናምን የነበረው ይሄን ነገር ጠንስሶ ስለነበር ማለት ነው። አልገባኝም ሌላ ቦታ ምኖር ፈልጋለሁ። ማለት ምን ምን አንቺ የምትናገሪያቸው ነገሮች ምንም ነገር አይገናኝም። ገባሽ? እኔ ሕፃን ልጅ አይደለሁም። እናንተ ለእኔ ጓደኞች እንጂ ወላጆች አይደላችሁም። የፈለግኩበት ምን ያወራኛል? ያው ከእናተ የተለየ የምነግረው ነገር የለኝም። በቃ አዲስ ነገር የለኝም ለሱ ምን ምን ነገር አዲስ ነገር ምንም ምፈጥሮ ነገር የለም። አላስቀየማችሁኝ መጀመሪያ ንግግሬ እንኳን ስጀምር ከማንም ሰው ጋር ተጣልቼ ተከፍቼ አይደለም መውጣት ስለምፈልግ ነው ብያለሁ። አረነቁ ራ

እኔ መረዳት ያለብኝ ነገር አትረድቶኛል። በቃ ግዴታ መሄድ ያለበት የሆነ ኪድ ገጥሞታል፣ ይሄድ። ይሄ ሰክ አዎ ችግር

ሄድም እኔ ማንም አብሮኝ እንዲሄድ አልፈልግም።